እንደ እኔ እየጓጓለ የቅምጥሏ ሰርፕራይዝ እስከሚያይ ድረስ ማለት ነው። የምር በጣም ነው የጓጓሁኝ። ምን አይነት ይሁን ሰርፕራይዙ ማለት ነው። ብዙዎቻችሁ ብዙ ነገር እየገመታችሁ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰንድ ቤተሰቦች፣ እንደምናደራችሁ፣ እንደምናረፈዳችሁ፣ እንደምንቆያችሁ። እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ሁሉ አማን፣ እግዚአብሔር ይመስገን። እንግዲህ የቅመሟ ሰርፕራይዝ የመሬ ነው ምላቸው እስከማየው ጨንቆኛል። ምክንያቱም በጣም ቆይተዋል። ሶስት መቶ ሺ ያስገቡልኝ ሰርፕራይዝ አለውን ከልደቱ ጋር እያለች ነበረ። እንኳን ሶስት መቶ ሺ ሊገባ ተንጠልጥሎ ቀርቷል። ዳገት ሆኗል ማለት ነው እና ብዙ ጊዜ ማለት ነው መቶ ሺ ራሱ ለመግባት ዘጠና ዘጠኝ ሺ ሆኖ ምንም ንቅንቅ አይልም። ወመቶ ሺ ለመግባት ሁለት መቶ ሺ ለመግባትም እንደዛው ማለት ነው፣ እና የሆነ ዳገት ሆኖ አሄድም ማለት ነው። አሁን የእሱ ሁለት ሰማንያ ዘጠኝ ነው ቆይቷል። እና ሰሞኑን እየሄደ ነበረ፣ ዳገቱ ሲደርስ በቃ መሄድም መውጣትም መውረድም አቃተው መሰለኝ። እንደሚታወቀው የጨረቃ ፋሚሊዎች ይታወቃሉ። ኤቭሪዴ ፎቶ እንትን ፎቶ ሲለቁ ቪዲዮ ሲለቁ ከእነ ቻናላቸው ነው ሚዲያውን በአንድ እግር የሚያቆሙት ማለት ነው። ሶሻሉ እንትኑ ቲክቶክ ላይ የምር በጣም ነው የሚያጥለቀልቁት ማለት ነው። እና በዚህ ሰብስክራይብ እያስደረጉ ሼር እያደረጉላቸው ከእነ ቻናላቸው ማለት ነው እና አልገፋም፣ ብሏል አልወጣም፣ አልወርድም ብሏል እና ተንጠልጥሎ ቀርተዋል ማለት ነው። በዚህ የጨረቃ ፋሚሊ የእውነት በጣም ጎበዞች ናቸው። የእነሱ ደስታ፣ የእነሱ መለወጥ፣ የእነሱ በቃ ላደለ ከፍተኛ ደረጃ ደርሰው ማየት ነው የሚፈልጉት አብዛኛው ኦዲየንሶቻቸው ማለት ነው። የጸባያችሁን አይቀይርባችሁ በእውነት በጣም ደስ የሚል ኦዲየንስን ያላቸው እነሱም ጊዜ እንዳይቀይራቸው በጸሎትም አስቧቸው። ማለት በዚህ ጸባያቸው፣ በዚህ ባሉበት ማለት ነው። ይህንን በቃ እንዳይቀየሩ ማለት ነው እና ጸሉላቸው ማለት ነው። ያው እያየናቸው ነው ሚዲያ ላይ ኪሳቸው ፉል ሲሆን እግዚአብሔርን እያሳዘኑ እያየናቸው ስለሆነ ማለት ነው እና አንዳንዴ ብር የእውነት ለሚያችንም ነው ጠፊያችንም ነው ማለት ነው ሶ እንዳያያዛችን ነው ማለት ነው እና እና ጨረቃዎቹ እግዚአብሔር አምላክ መጨረሻውን እያሳምርላቸው በዚህ ባሉበት ማለት ነው። አራት ልጆች ተጋብተው ወልደው እንግዲህ ያው አንድ ቀን ይሆናል ዋንዴ ማለት ነው እስ ቤት እሷ ቤት እንድትኖር ማለት ነው ቅመማ እንግዲህ የትላንት የነገው ነገ ልደቱ ነው አይደለ? ያው እንትኑ አልገባም። ሶስት መቶ ሺው አልገባም። እንግዲህ ተንጠልጥሎ ቀርተዋል። ሰርፕራይዝ እንዳላደርግ ብዙዎቹ አይፈልጉም። እና እንትን ሰብስክራይብ አላደርግም ብሏል እያለች ነበረ። እንግዲህ ያሁን አይገባም። ሶስት መቶ ሺ አይገባም። ኧረ በጣም ይቆያልና እንትኑ ሰብስክራ እንትኑ ምንድነው ሰርፕራይዙ? እንደማታስቆየው ነው። ብዙዎቻችሁ ብዙ እየገምታችሁ ነው። አንዱ ወርቅ ይላል፣ አንዱ ሰዓት በቃ ብዙ ገምታችኋል። ወርቅ በቅድም አርጋለታለች አይደል? ያንድ አመታቸው ሲያከብርላት ማለት ነው። አንቨርሰሪ ነው የሚባለው ሲያከብርላት፣ አርጋለት አለች። ሽቶም እያላችሁ ነው በነገራችን ላይ ሽቶ እኮ በጣም ውድ ነው ኢትዮጵያ ላይ እንዴ እዚህ ሀገር እንዳያችሁት አይደለም እና እዚህ አስር ብር የሚገዛውን ሽቶ የተራ ሽቶ አለ አይደል ኢትዮጵያ በጣም ፕራይሱ በጣም ሀይ ነው ማለት ነው እና ሽቶም አይከፋም እሱም ከሆነ ትልቅ ነው ሰዓትም አረ ብዙ ነገር ገምታቻልና እስኪ ከገምታቸው አንዱ ሊሆን ይችላል ከገመታችሁት ማለት ነው። ለማንኛውም ነገ የምናይ ይሆናል ማለት ነው። እና በትላንትናው እንትኑ ኮሜንቱ እያንጫጫችሁት ነበረ። ለምን ከሙሽ መጣች ነው አባባላችሁ? እኮ አልገባኝም። እንዴን ሙሽ እናቱ አደለች እንዴ? አማት ማለት እናት ማለት ነው አይደል? ለማንኛውም ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የቆያችኝ እንኳን ደና ቆያችኝ። በኮሜንት በላይክ የምታበረታቱኝ ውድ ቤተሰቦቼ በጣም ነው ማመሰግነው። በጣም ነው መወዳችሁ።